የእግዚአብሔር ቸርነት የማን ቸርነት የማን ቸርነት? መጽሐፍ ቅዱስ ላይ የእግዚአብሔር ቃል እንዲህ የሚል ክፍል አለ። ሁለተኛ ሳሙኤል ላይ ምዕራፍ 9 ከቁጥር 1 ጀምሮ ያለውን ቶሎ ብዬ አነባለሁ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቶአልን? አለ ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ንጉሡም የእግዚአብሔርን ቸርነት የማንን ቸርነት የእግዚአብሔርን ቸርነት አደርግለት ዘንድ። እግዚአብሔር አምላክ ባትሪ ይዞ ዛሬ ቸርነት ለማድረግ አንድ ሰውን ይፈልጋል የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን? አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶበር በአሚኤል ልጅ በማክር ቤት አለ አለው። ንጉሱም ዳዊት ከሎዶበር ከአሚኤል ልጅ ከማክር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ መንፌ ቦስቴ ወደ ዳዊት መጣ። በግንባሩም ወድቆ እጅ ነሳ። ምን አደረገ? እጅ ነሳ። ዳዊትም መንፌ ቦስቴ ሆይ አለ። እርሱም እነሆኝ ባሪ አለ። ዳዊትም ስለ አባት ስለ ዮናታን ቸርነት፣ አሁንም ቸርነት የሚለውን ይደግመዋል። ቸርነት ፈጽሜ አደርግልሃለውና አቲ ፍራ አሚን ነወይ፣ እ አልፈራም፣ በሉስኝ የአባትንም የሳኦልን ምድር ሁሉ ይመልስልሃለሁ። ዛሬ ጤናክ ይመለስልሃል፣ ሰላም ይመለስልሃል። አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደ የሚመስል ወደ እኔ የተመለከትህ እኔ ባላ ምንድነኝ ብሎ አሁንም እጅ ነሳ። ለዚህ ቃል ክብር አጨብጭባችሁ ክብር አምጡ። የእግዚአብሔር ቸርነት መጽሐፍ ቅዱስ በዚህ ክፍል ላይ የእግዚአብሔር ቃል ምን ሊያስተምረን ነው የፈለገው? ይሄ ክፍል የቤተ መንግስት ታሪክን የያዘ ክፍል ነው። በመጽሐፍ ቅዱስ ሕግ ላይ የቤተ መንግስትን ታሪክ የያዘው ክፍል የሚባለው ይሄኛው ክፍል ነው። የሚገርም ታሪክ ዳዊት ከጫካ በመጣ ጊዜ የበጎች እረኛ በነበረ ጊዜ ከአንበሳና ከድብ ጋር ሲፋለምና ሲያሸንፋቸው በነበረ ጊዜ እንዲሁም ደግሞ የጫካው ምዕራፍ የእረኝነቱ ምዕራፍ ሲያበቃ ወደ ከተማው ሲመጣ እጁን ዘርግቶ እየተቀበለው ማን ነበረ? ንጉሡ ሳኦል ነበረ። የሚገርመው ነገር በስጋ አይን ስመለከት ብላቴና ስለነበረ በስጋ አይን ስመለከት ሕፃን ስለነበረ ንጉሡ ሳኦል እጁን ዘርግቶ ተቀበለ። ያ ጊዜ ማለት መላው እስራኤል ችግር ላይ የወደቀበት ጊዜ ነው። ምን አይነት ችግር? ምን አይነት መከራ? እነሆ ከጎሮ ቤተ ጋር ጦር መዞ የመጣው ሰራዊት ነበር። እግረኛን ይዞ ታንከኛውን ይዞ እንዲሁም ደግሞ ጦረኛን ይዞ የመጣው አንድ ጎልያት የሚባል ነበረ። የሚገርም ታሪክ። አሁን ምን ይሆናል? ሳኦል እጁን ዘርግቶ የተቀበለው ዳዊት ሁለት አይን አለው። አንደኛው አይን ሊትራሊ የስጋ አይን ነው። በስጋ አይን ያየዋል። ሁለተኛ ተንበርኪኮ ያያል። ወዳጆች ሆይ አንድ ነገር ነግራቸዋለሁኝ። በስጋ አይን ከሚያየው ይልቅ ተንበርኪኮ የሚያይ ይበልጣል። ሄሎ በስጋ አይን ከሚያይ ይልቅ ተንበርክኮ የሚያይ ይበልጣል። ዳዊት በስጋ አይን ጎልያድን ሲመለከት በጣም ትልቅ ነው፣ ረጅም ነው፣ ጦር አለው፣ ቀስት አለው፣ ጋሻ ጀግናዎች አሉት፣ በብዙ ሰራዊት ታጅበዋል። በስጋ አይን ሲመለከት፣ ተንበርክኮ ሲመለከት ምንም ነገር አይደለም፣ በእግዚአብሔር ፊት ምንም አይደለም። እስቲ አንድ ጊዜ ምንም አይደለም በሉ እውን ልነግራለሁ፣ ባንተ በስጋ አይን ፊት ላይ ከፍ ብሎ የታየው ገኖ የታየው ገዝፎ የታየው ዛሬ እንዳልነበረ ይሆናል። የሚገርም ነው። እኔ ወጥቼ ይሄን ያልተገረዘውን እመታለሁ አለ። አትችልም አለው ሳኦል። እችላለሁ አለ። አትችልም አለው። አንተ ንጉስ ሆነ በስጋ አይን ነው ያየው። እኔ ደግሞ ከጫካ የመጣው ብላቴና ሆኜ በመንፈስ አይቻለሁ፣ በእግዚአብሔር አዊ አይን አይቻለሁ፣ በውስጤ አይን አይቻለሁ፣ ተንበርክኬ አይቻለሁ። ኢየሱስ ያድናል። እንደምንም አስጨነቀውና የዳዊትን ውሳኔ ባየ ጊዜ የነን ካባ ለብሰው ሂድ ብለው ውጣ ብሎት የራሱን ካባ አለበሰው። ከዛ በኋላስ ካለበሰው በኋላስ ዳዊትን ፈተነው። ከፈተነው በኋላ ምን ሆነ? ያንን የለበሰውን ካባ አውልቆ ወደ ወንዝ ሄዶ አምስት ጠጠሮችን ወስዶ ወጣ። ከዛ በኋላስ በደረቱ ኪስ ላደረገው በመጀመሪያው ጠጠር ጎሊያድን ገለበጠ። ጎሊያድ ወደቀ። ከወደቀ በኋላ የእስራኤል ሴቶች አንድ ለዝችኞ እችኞ ለዝችኞ ዳዊት እልፊ ይገደለ ሳኦል ሺ ገደለ፣ ዳዊት እልፊ ገደለ። ዳዊት ዘምሩልኝ አላቸውም። ዳዊት አጨብጭቡልኝ አጨብጭቡልኝ አላቸውም። ዳዊት ዘፈኑልኝ አላቸውም። ግን የዳዊት የአገልግሎት ዝና ቀድሞ ቤተመንግሥት ገባ። ዘንድሮ አንዳ አባጫውጃ አለው። በአንተ ላይ ያለው የኢየሱስ ዝና እስከ ምድር ዳር ይወጣል። በዚህ ቤት ላይ ያለው የኢየሱስ ዝና እስከ ምድር ጫፍ ይወጣል። የሚገርም ነው። ዳዊት ተመልሶ ሲመጣ የሳኦል ፊቱ ተቀይረዋል። ከዛ በኋላ በጣም የሚገርም ታሪክ ነው። ሊያሳድዶ ፈለገ። ሲፈልግ እግዚአብሔር አምላክ ዮናታንን ለዳዊት አሳልፎ ሰጠው። ዋሻ ሄደው ቃል ኪዳን አደረገ። ዳዊት ከሱ ጋር የጠበቀውን ቃል ኪዳን አደረገ። ሲቀጥል ደግሞ በዛኛው ጦርነት መሃል ላይ በመጀመሪያው ጦርነት ላይ ንጉሱ ሳኦል አለፈ። ሲቀጥል ደግሞ ሁለተኛው ጦርነት ላይ የሚገርማችሁ ታሪክ ማን አለፈ? የማን ህይወት አለፈ? የዮናታን ህይወት አለፈ። አሁንም ዮናታን በሁለተኛ ጦርነት ላይ ሲሞት የዮናታን ልጅ ሜምፊቦስቴ የአምስት ዓመት ልጅ ነበረ። ሞግዚት ነበረችና እንደምንም ቶሎ አድርጋ አስነስታ ጀርባዋ ላይ አዝላ እየሸሸች እያለች ከጀርባዋ ላይ ወደቀ። ከወገብ በታች ሽባ ሆነ ሽባ ሆነ። ወዲያውኑ የአሚኤል ልጅ ማኪር የሚባል አለ። ማኪር በጣም ባለሀብት ነው፣ ሚሊዮኔር ነው። ዳዊትን በገንዘብ እየረዳ የነበረ ሰው ነው። እንዲሁም ደግሞ ዮናታንን በጣም የሚወደው ሰው ነው። ማኪር 18 ኪሎ ሜትር ወጣ ብሎ ነው ቤቱ ያለው። ለከሲያይ የዮናታን ልጅ ነው ሲመለከት፣ ሜንፌቦስቴ ነው። ወዲያውኑ ወሰደውና በራሱ ቤት ማኖር ጀመረ። የአሚኤል ልጅ ማኪር ሀብታም ስለነበረ ችግር የለውም ዝም ብለህ ኑር አለው። ሲባ የሚባል የንብረት ጠባቂ ስቶር ኪፔር የሆነው ሲባ የሳኦልን ምድር በሙሉ ተቆጣጠረ። የሳኦልን ሀብት በሙሉ ተቆጣጠረው። የሳኦልንም ልጅ የዮናታንን ሀብት ተቆጣጠረው። ከዛ በኋላስ ሚስት አገባ አስራ አምስት ልጆችን ወለደ። አቤት ስንት ልጆችን ስንት ልጆችን ባልና ምስት ሲጨመሩ ስንት ሆኑ? አስራ ሰባት ሆኑ። የሚገርም ታሪክ ለአስራ ሰባት ሰው ሀያ ሰራተኛ መጣ። ሀያ ሰራተኛ ሰላሳ ሰባት ሆነው ለልጆቹ እንዲህ ብሎ ይናገራል። ይሄ ሀብቱሉ የእኛ ነው። ይሄ ምድሩሉ የእኛ ነው። ይሄ ብልጽግና ሁሉ የኛ ነው እላቸዋል። የነሱ ግን አይደለም። የማን ነው? የሳኦል ነው። የማን ነው? የዮናታን ነው። እንዶም አሁን ሳኦልም በህይወት የለም ዮናታንም በህይወት የለም። የማን ነው የሚሆነው? የሜምፊቦስቴ ነው። ነገሩ ነገሩ እንደዛ ነው። በደንብ ስሙኝ። እሱ ጠባቂ ነው፣ መብት የለውም። አንዳንድ ሰዎች ምንም መብት በሌለበት ቦታ ላይ ባለመብት የሚሆኑ አሉ። አንድ አዋጅ ለማወጭ ወደ ሐዋሳ ከተማ መጥቻለኝ። በአንተ ቤትና እርስት ላይ የተቀመጠው ይነሳል። ወደደም ጠለም ዘንድሮ በአንተ እርስት ላይ የተቀመጠው ይነሳል። በአንተ እርስት ላይ ጊዜያዊ ነኝ ብሎ የተቀመጠው ይነሳል። ጨክ ብለህ ልቀቅና አምን በለኝ። ቁጭ በሉልኝ። እንዴ ሰላሳ ሰባት ሰዎች ሃያ ሰራተኛ ሲበና ሚስቱ 17 ከልጆቻቸው ጋር በአንድ ላይ 37 ሰው። ይሄ ሁሉ የኛ ነው ላል የሱ አይደለም ካመናችሁ ዛሬም ሐዋሳን ቤተ ፈጌ አምና መጣ ከሆነ እኔ ዛሬ ካንተ እርስት ላይ አስነሳለሁ። ያንተ ርስት ላይ የተቀመጠው አውል አለ። በአንተ ቤት ላይ የተቀመጠው አውል አለ። ባንተ ቢዝነስ ላይ የተቀመጠው አውል አለ። ዛሬ ይነሳል ከላው፣ ዛሬ ይነሳል። ፓራዲና ማሶና ማሻ ሄይ፣ አገልጋዮች ስሙኝ፣ እግዚአብሔር ያዘጋጃልን ርስት አለን። በዚህ ርስት ላይ ቁጭ ብሎ ያለው መንፈስ አለ። ዛሬ ወጋው ይወጋ ቤትን ለቆ ይሄዳል። አገልግሎትን ለቆ ይሄዳል። ትዳረን ለቆ ይሄዳል። አንደማ ጮች ብለዝጋ ምን ባለኝ እስቲ ከዮናታን ጋር ያደረገውን ቃል ኪዳን አስታወሰው፣ ትዛለው። ዛሬ አንድ ባለስልጣን በቢሮ ላይ እየሰራ ስላንተ እግዚአብሔር አምላክ ትዝ እንድል አደርገዋል። ልቡን እግዚአብሔር ይነከዋል። እስክብርቶን ቁጭ አደረገ። ስለ ታንከኛ ተወ፣ ስለ ጦረኛ ተወ፣ ስለ እግረኛ ተወ፣ ስለ ወታደሮች ተወ፣ ስለ ድንበር ተወ፣ ስለ ምን ተወ። ወዲያውኑ ሎሌዎችን ጠራቸውና፣ ምናልባት ምናልባት ከሳኦል ቤት የቀራ አንድ ሰው ካለ፣ ስንት ሰው ካለ ዛሬ እግዚአብሔር በሚያውቀው ዕድለኞች ናቸው? ስንት ሰው ካለ አንድ ሰው ካለ ጥሩልኝ አለ። ጥሩልኝ ስል ግን የመጀመሪያው ሎሌዎቹ ወደ ሜምፊቦስቴ አለዱም ወደ ሲባ ሲሄዱ ሲባ እንዲያላቸው አይ እግሩ ሽባ የሆነ ምን ማለት ነው? ገልብጦ አማርኛውን እግሩ ሽባ የሆነ ለምንም የማይጠቅም የተባለው ሽባነቱን ሳይሆን

ለምንም የማይሆን በአምኤል ልጅ በማኪር ቤት አለ ብሎ ሲመልስ፣ ተመልሶ ወደ ቤተ መንግሥት መጣ። ንጉሡን እንዲህ እንዲህ ብሎ ሲያወሩት፣ ሂዱና ካለበት ቦታ ንጉሥ ይፈልጋል ብላችሁ አምጡልኝ፣ እኔ ለሱ ቸርነት አደርግለት ዘንድ ይፈልጋለሁ አለ። እኔ ለሱ የእግዚአብሔርን ቸርነት አደርግለት አለሁ አለ። በጌታ አንድ ነገር ልንገራችሁ። አጠገባቸው ያለው ሰው ጨብጡና፣ ዘንድሮ እግዚአብሔር ቸርነትን አደርግልህ አልበለው የእግዚአብሔር ቸርነት ይደረግልህ አልበል። በጌታ ፊት ልንገራችሁ ዛሬ የብዙ ሰዎች ቋጠሮ ይፈታል። እንደምንም አስቸኮሉት ይላል። የቤተ መንግስት በር ተከፈተ። ቀጥታ ከገጠር ከተማ ቀጥታ እስ የገጠር ከተማ በልስ ከገጠር ከተማ ቀጥታ ያለ አንዳች እንከን ወደ ቤተ መንግስት አይ አላውቅም። የአንድ ሰው ድራሻ ይቀየራል። በአንድ ሰው እጅ ላይ ጥሪ ይደርሳል። የክብር ደብዳቤ እጅ ላይ ይገባል። የድል ደብዳቤ እጅሽ ላይ ይገባል። ያልጠበቅሽ ደብዳቤ እጅሽ ላይ ይገባል። ከፍተን የሚያወራ ደብዳቤ እጅ ላይ ይገባል። አንቴ አመና ወይ አይ ዶንት ኖ አላውቅም። ያልተጠበቀ ደብዳቤ ከገጠር ከተማ አድራሻን የሚቀይር ቤትን የሚቀይር ሕይወትን የሚቀይር ኑሮን የሚቀይር ትዳርን የሚቀይር ነገርን የሚቀይር አንድ ደብዳቤ እጁ ላይ ይገባል። ፓራ ይገባል። ጮክ ብለስቲ አሜን። አየዋለሁ በመንፈሴ የሆነ ደብዳቤ የሚቀበሉ አሉ። አየዋለሁ በመንፈሴ አዲስ የስልክ ጥሪ የሚደርሳችሁ ሰዎች አየሁ፣ አለሁ በመንፈሴ መልካም ዜና የሚሰሙው የኔ ራሴ የግሌ የኔ ታሪክ ራሱ ከዛሬ ቀን ጀምሮ ተቀይረዋል። ከልካዩ ተነስተዋል። ከልካዩ ተከልክለዋል። ግድለም ተቀበል። ከልካዩ ተከልክለዋል። በጌታ ፊት ልንገራችሁ፣ ሳምንት ባልሞላው ጊዜ ውስጥ ላይ በምስጋና የምትቆሙ ሰዎች አላችሁ። ዛሬ ሳምንት ሳይደርስ በብዙ ሰዎች ቤት ምስጋና ይሆናል። ያልጠበቃችሁትን ድምፅ መስማት ይሆናል። ያልገመታችሁት ነገር ቤታችሁን አንኳኳል። በሰው አይን የተናቀ መብቱን የተነጠቀ ሀገር እያለ ሀገር እንደሌለ እርስት እያለ እርስት እንደሌለ ቤት እያለ ቤት እንደሌለ የነበረው ሰው ቀጥ ብሎ ቤተ መንግስት ገባ። ንጉሱ አስቀመጠው። ሜንፊቦስቴ ነው። 37 ሰዎች ናቸው። ስንት ሰዎች እዚጋስ? ስንት ነው? እስቲ አንድ ይበሉስ እዚጋስ ዘንድሮ እንዲህ ነው የሚሆነው ከአንተ ጋር ያለው ከእነሱ ጋር ካለው ይበልጣል። ንጉሱ እንዲህ አለ ሜንፌቦስቴ ሆይ፣ አቤት። ከዛሬ ጀምሮ ለአንተ የእግዚአብሔርን ቸርነት አደርግልሃለሁ አለ። እያዩ እየሰሙ ሄይ! እያዩ እያሉ እየሰሙ እየተመለከቱ ዘንድሮ ይፈረድልሃል። ዘንድሮ ይፈረድልሻል። አንድ ሰው ጮክ ብሎ ይፈረድልኛል ይበል። ምን አይነት ቀን ነው ዛሬ? ይፈረድልሻል። በግፍ የተወሰደብሽ ቢሆን፣ በግፍ የተወሰደብህ ቢሆን፣ በገንዘብ አቂም የተወሰደብህ ቢሆን ዛሬ ይመለስልሃል። ቸርነትን አደርግልሃለሁ ሸርነትን እግሩ ለማይሰራ አዎ፣ ዘመድ ለሌለው፣ አዎ፣ አባት ለሌለው፣ አዎ። ሰማይ የሚቆመው ከእንዲ አይነት ሰዎች ጋር ነው። ሁለተኛ አለ። ይደገማል ነገሩ፣ እስቲ ይደገማል። በልባኬን ግደለም ይደገማል። በለሴን ንጉሱ ንግግሩን ጀመረውንም ይደገማል አለ። እሺ ሁሉ ጊዜ ከልጆቼ እንዲአንዱ ከገበታዬ እንጀራ ትበላለህ። ሁሉ ጊዜ ምን ጊዜም ዘወትር ከገበታዬ ምን ትበላለህ? ከልጆቼ እንዲአንዱ ይሄ ከልጆቼ እንዲአንዱ ሲጀመር የንጉሥ ገበታ መጠጡም መብሉም የሚቀርብበት እቃ በግራር እንጨት ነው የሚሰራው። በግራር እንጨት ይሰራል። ይሄ የተሰራው እቃው በወርቅ ይለበጣል። በምን ይለበጣል? በወርቅ ይለበጣል። መጠጡም የሚቀርበው በወርቅ ዕቃ ላይ ነው። ዝም ብሎ አይደለም። ከግራር እንጨት የተሰሩት ታቦትና የንጉሡ የዳዊት መጠጡም መብሉም የሚቀርብበት ዕቃ ብቻ ነው። የሚገርማችሁ ታሪክ አሁን በሚያብረቀርቅ በሚያብለጨልጭ፣ በዚህ በወርቅ ዕቃ አቤት ጌታ ኢየሱስ ከንጉሡ ልጆች ጋር ከነገስት አንተ የምንሆነሃል። ጮክ ብለስቲ አሜን በለኝ አመንከኝም አላመንከኝም፣ የኔ ጌታ ኢየሱስ ዛሬ አድራሻ ቀይሮልሃል። ታምናላችሁ? ታምናላችሁ? ታምናላችሁ? እግዚአብሔር መንፈስ እንዲህ ይለኛል፣ የብዙ ልጆቼ የአድራሻ ለውጥ ሆነዋል። አሜን። የአድራሻ ለውጥ ሆነዋል ሆኗል። ቢሮ ላይ ቢሆን የአድራሻ ለውጥ ሆነዋል። አይ ዶንት ኖ የሆነ ለውጥ ሆነዋል። የንጉሥ ገበታ የተትረፈረፈ ነው።

እንጀራ ትበላል ያለው መሳፍንት ላይ ያለው አንድ ክፉ ንጉሥ አዶነ ቤዜቅ በቤዜቅ የሚባል አንድ ክፉ ንጉሥ አለ ማን የሚባል አዶነ ቤዜቅ በቤዜቅ የሚባል ክፉ ንጉሥ አለ ይሄ ክፉ ንጉሥ ምን ያደረገ መሰላችሁ ሰላሳ ሁለት የእስራኤልን መሪዎችን የእግራቸውን አውራጣት አስቆረጠ ለምን ሮጦ ሄደው እንዳያሸንፉም ለምን ሮጦ ሄደው የፈለጉትን እንዳያደርጉ ለምን፣ እንዲንገዳገዱ። ምን እንዲሆኑ? እንዲንገዳገዱ፣ ህይወታቸው እንዲንገዳገድ፣ ጦርነታቸው እንዲንገዳገድ፣ ቤታቸው እንዲንገዳገድ፣ ነገራቸው እንዲንገዳገድ እንዲንገዳገድ አደረገ። የእጃቸውንም አውራጣት አስቆረጠ። ከዛ በኋለስ ከእኔ የተረፈውን ፍርፋሪ ትበላላችሁ አለ ክፉ የሆነው መሪ ክፉ የሆነው ንጉሥ ክፉ የሆነ አዶነ ቤዜቅ እንዲያደርጋሉ አለ። የሚገርም ታሪክ። ክብር ለኢየሱስ ይሁን። አንድ መንፈስ ዛሬ እረግመዋለሁ። ቤት እንድንገዳገድ፣ ትዳር እንድንገዳገድ፣ ኑሮ እንድንገዳገድ፣ ቢዝነስ እንድንገዳገድ፣ አገልግሎት እንድንገዳገድ፣ ጸጋ እንድንገዳገድ የሚፈልግ ዘንዶ ወገቡ ይወጋ። አንተ ዝጋ። አምን በለ። ይወጋ። አምን በለ። ይወጋ ሄሎ ጮክ ብለ እስቲ አይንገዳገድ ይበል። አይሰማኝም፣ ጮክ ብልና አይንገዳገድ ይበል። አንተ መንገዳገድ ጥሩ አይደለም። ህይወታቸው እንድንገዳገድ፣ ጤናቶ እንድንገዳገዱ፣ ሰላማቶ እንድንገዳገዱ፣ ተጋብቶ እንድንገዳገዱ፣ አገልግሎ እንድንገዳገዱ ው የመንገዳገድ ህይወት እንዲኖሩ ሊያደርግ የወጣው ዘንዶ ይወጋል። ሄሎ ይወጋል። አዋሳ ቤተ ፈጌ ይወጋል። አንደመን ጮክ ብሎ ተወጋ ይበልሴ። አጠገባቸው አሎ ሰው ጨብጡና እንዲበሉ አትንገዳገድም በሉ። ሄሎ ድምጻችን ጮክ አርጉና አትንገዳገድም በል፣ አልንገዳገድም በል። አጨብጭባችሁ ለጌታ ክብረም ስሙኝ ባካችሁ። እንደማንኛውም ሰው ትሰራለህ፣ ትለፋለህ፣ ትጥራለህ፣ ትግራለህ፣ የመንገዳገድ ህይወት እንደ ማንኛውም ሰው ደሞዝ ትፈርማለህ፣ ታገኛለህ። የመንገዳገድ ኑሮ በዛ ደስ የሚሰኙ ሰዎች እግዚአብሔር ዛሬ ከለከልኩት አለ። ተከለከለ፣ ተከለከለ፣ ተከለከለ፣ ተከለከለ። የእጃቸውን አውራጣትና የእግራቸውን አውራጣት አስቆርጦ ፍርፋሬ ለማብላት እየተዘጋጀ ባለበት መቼም ሰማይ ዝም አይልም። ሰማያየና የነን ልጆችን ፍርፋዳ ታበላቸውም ብሎ እንዲሁም ምን አደረገው? በበሽታ መታው፣ በትል ተቀስፎ ሞተ። በመንገዳችሁ ላይ የቆመው ዛሬ ይደፋል። በፕላናችሁ ላይ የቆመው ዛሬ ይደፋል። ከዛሬ ጀምሮ ሁል ጊዜ አቸና ማሰያ ሁል ጊዜ ከነገስታት ጋር፣ ሁል ጊዜ ከአያላን ጋር ሁሻላ ቦሰ አይዶን ነው አለውቅ። ከሰኞ ጀምሮ እግዚአብሔር መልካም ዜና ያሰማችኋል። ኧረ ይሁንልሽ፣ ኧረ ይሁንልህ፣ ኧረ ይሁንልሽ። እዛ የቀወምክ ወንድሜ ይሁንልህ። ኮት የለበስ ይሁንልህ። መልእክት አለኝ ዛሬ፣ አብሻ ዛሬ እዚህ ቤት ላይ መልእክት አለኝ። የሕዝቤን ገበታቸውን ቀይሬያለሁ። የልጆቼን ገበታቸውን ቀይሬያለሁ። የልጆቼን ማዕዳቸውን ቀይሬያለሁ። እናንተ ቅዱሳን የሁላችሁ ነግራችኋለሁ። ከዛሬ ቀን ጀምሮ፣ ከዚህ ሰዓት ጀምሮ የሰማይ አምላክ እግዚአብሔር ነገራችሁን ቀይረዋል። የተበለባችሁት ዘመን በእጥፍ ይመለሳል፣ በክብር ይመለሳል። ከዚህ ሰዓት ጀምሮ የእግዚአብሔርን ቤት መስራት ይሆናል። ጦላ ናባስ መስራት ይሆናል። አጨብጭበይ፣ ለጌታ ክብር አምጣ። ሃሌሉያ! ንጉሱ ዳዊት ሁል ጊዜ ከገበታዬ እንጀራ ትበላለ። ለዛውም ከልጆቼ እንደ አንዱ ነህ። አሜን ነው። ከልጆቼ አንዱ ነይ። እሺ ቆዩ

ለማገኛት ሰው ይረባረባል። ለመብላት በጣም ጉድ እኮ ነው። በጣም በሉ። ሲበሉ ሲትረፈረፍ፣ ሲበሉ ሲትረፈረፍ፣ ሲበሉ ሲትረፈረፍ፣ ሲቆርሱ ሲትረፈረፍ፣ ሲቆርሱ ሲትረፈረፍ፣ ሲቆርሱ ሲትረፈረፍ። የሚገርም ታሪክ። እንደዛ ሆኖ እያንዳንዱ ተሸክሞ ሄዱ ነው የሚለው። ና እሺ ና እሱ ጋር ገበ መረል ና ምድራዊ እንጀራ ብትበለም ይርባሃል። እ የትኞም እስፔሻል ምግብ ብላ ይርባሃል። ሲፉድም ተመገብ ይርባሃል። መጣና ኢየሱስ እንዲህ አለ፣ እኔ የዘላለም የሰላለም እንጀራ ነኝ አለ። እኔ የዘላለም ዳቦ ነኝ አለ። ከኔ የቀመሰ ለዘላለም አይራብም አለ። ከኔ ምንጭ የጠጣ ለዘላለም አይጠመም አለ። አረኔ ምን አይነት ቀኖ፣ ዛሬ ዛሬ እግዚአብሔር እንድ ብሎኛል ቸርነት ሆኖልሃል አሉ። በሉስ ይኑሩ፣ አትፍራቸው፣ ይኑሩ፣ አትፍራቸው፣ ይኑሩ፣ አትፍራቸው። አንተ ወንድሜ ይኑሩ፣ አትፍራቸው። ከዛሬ ጀምሮ የአባትህን እርስት ሙሉ በሙሉ መልሽልሃለሁ የአባትን ርስት ሙሉ በሙሉ መልሽልያለሁ። ዘንድሮ እንዲህ ይሆናል። ይመለስልያል። የተወሰደባቸው ጤና ዘንድሮ ይመለስልያል። ሄሎ በስጋ ላይ የተቀመጠው ካንሰር ይህድና ጤናው ይመለስልያል። ሞገስ ይመለስልያል። ታምራት ይመለስልያል። ክብር ይመለስልያል። ድል ይመለስልያል። ኃይል ይመለስልያል። የእግዚአብሔር ታላቅነት ይመለስልን ትናንትና በራሱ ባልሆነው መሬት ልጆቹን ይሄ ሁሉ የማን ስል ነበረ የእነሱ ነው እንዴ እንዲህ አድርጉ አይደለም በሉ በመንፈሳዊ ዓለም ላይ ለአንተ በተፈቀደል ርስት ላይ የተቀመጠውን መንፈስ ዛሬ ወግቻለሁ ሰው የላትም። ዘመን የላትም። እንዲህ አይነት ሰው የላትም። እንዲህ አይነት ሰው የላትም። የትም አትደርስም፣ የትም አተድም አትችልም ተብለ ሊሆን ይችላል። ተብለች ሊሆን ይችላል። የተባላችሁም አላችሁ። እግዚአብሔር እንዲህ ብሎኛል። በደንብ ስመኝ፣ ንጉሱ እንዲህ አለ። በእናንተ መካከል ከዛሬ ጀምሮ አሰርም የለም ሰራተኛም የለም። ሰላሳ ሰባታችሁም የእሱ ሰራተኞች ናችሁ የእሱ ሠራተኞች ናችሁ። የእሱ ሠራተኞች ናችሁ። የእሱ ሠራተኞች ናችሁ። እግዚአብሔር እንዲህ ይለኛል። መንፈስ ቅዱስ እንዲህ ይለኛል። ኃያላንን አስገዛለሁ፣ ነገሥታትን አስገዛለሁ። ኃያላን ይንበረከካሉ፣ ነገሥታት ይንበረከካሉ፣ አዋቂዎች ይንበረከካሉ። እግዚአብሔር ይናገረኛል፣ ሰዎችን አስገዛልሃለሁ ባለ ስልጣናትን አስገዛልሃለሁ። የተማሩት ይገዛልሃለሁ። የበረቱት ይገዛልሃለሁ። ጨክምለሽ። አሜን።